እንዲናችሁ ተፋጅ ተፋፋን አለን መተናን ተከስተናል። በድጋሚ እኛ በጣም ደናናን እንዲናችሁ እናንተ ዛሬ እንግዲህ ትንሽ አሪፍ አሪፍ ነገሮች እናሳልፋለን በእያሰባለን ታዩታላችሁ። እናሳልፋችሁ እያንዳንዱ ነገሮች ሰሞኑ ያሳልፍናችሁ አሪፍ አሪፍ የሚባሉ ሙመንቶች ነበሩ፣ አይታችኋል። የደስታ የፈሽታ ቀን ነው ሰሞኑ አረን እና እንደዛ ነበር። ደስ ይል ነበረ ድባቡ ማሪፍ ነበር። ቪዲዮቹንም አይታቸዋል ምናምን ስጦታም ሲሰጣን ነበር፣ እንዳያችሁት ስጦታዎቹን ወደ ምናምን አሪፍ ነገር ሰርተናል። ከዛም በፊት እንግዲህ አይታችኋል ብዙ ቪዲዮዎች ነበሩ ሲለቀቁ፣ አሪፍ አሪፍ ነገሮች ነበሩ ምናምን። ብቻ ደስ ብሎናል። በኔም በኩል እየተደወል የነበሩ ስልኮች ነበሩ። አንዳንዴ ማስፈራሪያም ምናምን ዛቻዎች፣ ምናምን ነበሩ። ከየት ከማን እንደነበር አላቅም። ብቻ እንደዛ እንደዛ ነገሮች ነበሩ፣ እነዛንም አልፈናል። ማን ደወለ ማን ይሁን ይሁን የሚባለውን ነገር አናውቅም። እስኪ እንግዲህ ወደፊት ምን ይሆናል። እዛው ማስፈራሪያና ዛቻውን እዛ የደንስበት እንደዛው ብለን የምናስበው አረር ካሜራማን እና እንግዲህ ዛሬ ተከስተናል። ዛሬ የመጣንበት ጉዳይ ምን መሰላችሁ? ያው ትንሽ ሰሞኑን እናንተም አይታችኋልና ፍቅር ጋር ባለው ነገር ምናምን አብዛኞቻችሁ ደስተኞች ናችሁ። ሁላችሁም የኛ ፋሚሊዎች በአጠቃላይ በጣም ደሰኞች ናችሁና ምን ስትሉ የነበረ በኮሜንት ላይ ምናምን ሜንሽን ላይ ስታረጉኝ፣ ለምን አታዝናናትም፣ ለምን አትዝናኑ፣ ለምን አትጫወቱ ፏትሉ ሚል ነገር ሰምቻለሁ አይቻሉና እንግዲህ ዛሬ በቻልነው መጠን ለማዝናናት ለመዝናናት፣ አሪፍ ጊዜ ለማሳለፍ ፍቅርን ከጥሪያታሉ ማለት ነው ተቀጣጥረናል፣ ፕሮግራም ይዘናል። ሐሪፍ ነገር ለማሳለፍ አስብ ያለኝ እኔ ምን ምን አይነት ነገር እንደሚመቻት አይ ነው ያላወቅኩም፣ እኔ ምን አይነት ነገር ማሳለፍ እንደምትወድ ምን ምን ማድረግ እንደሚያስደስታት ምናምን ነገር እሱም ብዙም አይደለም፣ ብዙ አላውቅም፣ ግን ብቻ ያዝናናታል፣ ፈታ ያደርጋታል፣ አእምሮዋን ትንሽ ፍሪ ያደርገዋል ብዬ የማስበው አይነት ቦታ ቀጥሬያታለሁ። ታዩታላችሁ፣ ታዩታላችሁ፣ በጣም ተወዱታላችሁ ብዬ አስባለሁ። እሷ ትውደደው አትውደደው እንግዲህ ምን ይሆናል፣ እንደኔ እንደኔ ግን የምትወደው ይመስለኛል እና ዛሬ ከቀጠርኳት ትንሽ ደቂቃዎች ይሆናሉ። እሷም ትንሽ ስራ ነበራት መሰለኝ ና እሷም ሰዓቱን የተቀጣጠርንበትን ሰዓት ረዘም አድርጋብኛለች። ለምን እንደሆነ ባላቅም ማለት ነው ና እየመጣች ነው። ዛሬ እንግዲህ አሪፍ ነገር እናሳልፋለን ብዬ አስባለሁ። አሪፍ ታይም ይኖረናል እንግዲህ እንዝናናለን እንፍታታለን ብዬ አስባለሁኝ እና እንግዲህ እየመጣች ነው። ትንሽ አርፍዳለች ዛሬ። ሁሌ አርፋጅ ናቸው የታወቀ ነው ለምታረፍድ የታወቀ ነው እኔ ነው ብዙ ጊዜ አርፋጅ ነ ምናምን የምትለው እና እሷ አርፍዳለች ዛሬ፣ ትንሽ አርፍዳለች፣ እንጠብቃታለን። ያው ትንሽ አንዳንዴ ነገሮች ይሳከሩ ላይሆን ይችላሉ፣ መንገድ ይዘጋጋል፣ ምናምን ምናምን፣ በዛ በዛ ጉዳይ ነውና፣ የተቀጣጠርንበትም ሰዓት ትንሽ ረዘም ያለ ሰዓት ላይ ነው ሰባት ሰዓት ምናምን፣ አይ ቲንክ አሁን በኢትዮጵያ ወደ 8 ሰዓት ከምናምን ሆኗል። እንደዛ ነው የተቀጣጠርነው። ብቻ እየመጣች ነው፣ አሪፍ ነገር እናሳልፋለን ብዬ አስባለሁ። እንጠብቃት እስኪ እና ሚሆኑን አብረና ያለን ማለት ነው። ስቱይ ባይኔ ስቱይ ባይኔ፣ ያለ ከልካይ ጓጉቼ ነው እስካገኝሽ እስክተያይ። ተይተይ ባክሽ ተይተይ ባክሽ፣ ስለምንሽ መናፈቄ እንዳይገለኝ ይሁን ብለሽ ቶሎ ቶሎ እና ግን አንተ ደህና ነበናት ካሜራ ዛሬ አረፈረች እኮ አያጣም። ስንት ሰዓት እንደቀጠረች ኦ፣ መጣች። አቤት ታቤት ይላል ፓፓ ሞዴል። እስኪ እንደ ሞዴል እንደ ሞዴል እንደ ካቶክ ይባላል። ኦ፣ አራለፍሽኝ ይሄን ይገድል እ ነቃ ብላለች እና ዛሬ እንኳን ደህና መጣሽ። እንደት ነበር መንገዱ? ደህና መጣሽ ሁሉ ሰላም ነው? የቀጠርሽ የቀጠርኩሽን ታይም ትንሽ ቦታውን አላወቅኩትም። ማለት ሁለት አንድ አይነት ስም ያለ ቦታ ሁለት ቦታ አለና ሌላ ቦታ ይሄ ነው ጋር ነው ግን እና ቀድመሽ ተናገርሽ ችግር ያሳስብ ችግር የለም። ይቅር በልኝ። ሰላም አላልሻችሁም። ዝመተሽ ነው ዘው ያችሁ ዝምነሽ በቃ አራ መሀመድ ምናምን ስትረኝ በቃ ሙድ ውስጥ ሆንኩኝ። ሙድ ውስጥ ስገቢ አንዳንዴ እንደዚህ ነው። ሀይ! እኛ ፈንሻ ፋሚሊዎች እንዴት ናችሁልን? ደህና ናችሁ ወይ? እኛ በጣም ደህና ነን እኛ ምርጥ ፋሚሊዎች ዛሬ እንግዲህ ደስ በሚል ቪዲዮን የመጣንላችሁ ያው በቃላችን መሰረት ሰሞኑን በሰዓታችን እየለቀቅን ነው ቪዲዮ እያረፈድን አይደለም በተቻለ መጠን በፍጥነት ባለው መልኩ ቀን በቀን ለመጫን እየሞከር ነው ቪዲዮ እናንተን እንዳትከፉብን እናንተን ላለማስከፋት እናንተን ለማስደሰት ያው እናንተን የሚያዝናና ቪዲዮ ምናምን ምናምን የሚያስተምር ምናምን ነው ለመልቀቅ የምንፈልገው። የሚያዝግ አይደለም ማለት የሚያዝጋችሁን ቪዲዮ ሳይሆን አሪፍ አሪፍ ቪዲዮ ወደ እናንተ ማቅረብ ስለምንፈልግ ነበር በፊት የምንቆየው ከአንዳንድ ነገሮች ከስራችሁም ካለመመቻቸት ነበር። ግን አሁን ምርጥ ምርጥ ቪዲዮ አስበንበት ጨርሰናል። ከዚህ በኋላ ደግሞ በጣም በአስተማሪ ቪዲዮ፣ በኮሜዲ ትራጀዲ ወደ እናንተ እንቀርብላችኋለን። የኛ ወደ ፋሚሊዎች ዛሬ ግን የፈታ የዘና

የቀጣይ ሰኞ የአሁኑ ሰኞ ሳይሆን የቀጣይ ሰኞ። እስከዛ ድረስ ቪዲዮ እንለቃለን፣ ምርጥ ምርጥ ቪዲዮ በሰዓታችን 25000 እንግባ። 25000 ከገባን አይን ያላየው ጆሮ ያልሰማው ትልቅ ጊፍት። እዛ የሆነ ቦታ ወስደሃል፣ የሆነ ቦታ ወስደሃል፣ አይደለም ጌታ ካሜራማን ሰምታል። እግዚአብሔርን እንግዲህ እነሱ የእነሱ እስኪ እነሱ አሁን ለአንተ ትናንትና ተሰምቶኛል። አደራ ሰምታችኋል። እና የእውነት እስኪ ስጦታ እንድሰጥ ከፈለጉ እነሱ እግዚአብሔርን እግዚአብሔር በጣም ትልግፍት ነው። ማርያምን ሰምታችኋል። አደራ ሰምታችኋል። አደራ በሰማይ አደራ በምድር። ያ ምንም ነገር የለም። ብቻ ይሄ የእናንተ ዋና ከሁሉም ከሁሉም በላይ የእናንተ አስተዋጽኦ ነው የሚያስፈልገው። ቪዲዮን ስትጀምሩት ላይክ ሼር በማድረግ እና ሰብስክራይብ ዋናው ሰብስክራይብ በማድረግ ይህንን ውድ ፈንድሻ ፋሚሊ መቀላቀል ይህንን ሳቂታ የሆነ ፋሚሊ ተቀላቀሉ እና እናንተ የማታፍሩበትም ሰብስክራይብ በማድረጋችሁ። ምክንያቱም አሪፍ አሪፍ ቪዲዮ እናንተ ጋር ስለሚደርስ ማለት ነው። ሰው የእናንተን ክብር የሚያሳጣ ነገር እንደማናረጋችሁ እንደማናሳፍራችሁ ባለሙሉ ተስፋ ነን፣ ቃልም እንገባለን እና አሌክስዬ እንግዲህ ከፋሚሊዎች ጋር በደንብ አውሩበት እሺ ይሄን ነገር ነገር ከሰኞ ነው የተሰጠን የቀን ገደብና በዛች ቀን ውስጥ ነገሮችን ለማጠናቀቅ እንሞክር የዛኔ ደግሞ ከሞላና የዛን ሰዓት ስጦታን ከተቀበልኩ በኋላ ደግሞ እኔ ደግሞ በራሴ ቃል የምገባው ነገር ይኖራል መቶች ስገባ ማለት ነው ያኔ እናገራለን እሱ ነገር ከዛ በፊት ግን መቅደሚያ ምክደም ያለበት ነገር ይቀድማል። ከዛ በኋላ እኔ ደግሞ ለሷ ሌላ ደግሞ ነገር አዘጋጃለሁ ማለት ነው። እግዚአብሔር ሲጀመር ማለት ያው ብዙዎቻችሁ እኔ ወጪ ሳወጣ ደስ ይላቸዋል፣ እኔ እንደስጨነቅ ደስ ይላቸዋል። እንደምታስገቡት ታውቃለህ እኮ ምክንያቱም ባይ ዘዌይ ከ በፈጣን ነው 10000 እንዲያልፍ ያደረጋችሁ፣ ለዛ ፍቅር ደግሞ በጣም እናመሰግናለን። እና 25000 ደግሞ ታኮሩናላችሁ ያው እስቲ በስበቡ እኔ ምስቲ ስጦታ ልስጠው ለዚህ ልጅ እንደ ልገላገል ፍቅር ምንም ሰተኛ ጠቅም እንዳለ ነው ሁሌ እና እኔ ልገላገል፣ ግን ምክንያት ፈልጋለሁ ለዛ ነገር። 25 ሺህ እንድታሳልፍ እኔ ደግሞ 50 ሺህ ኬክ መቁረስ ነው የናፈቀኝ። ወይ ነው ይሮጣል። በአንድ ጊዜ ነው የሚገባው ምናከብርበትም ቦታ አንናገር፣ አንናገርን አንናገር ግን አስብ አስብ። ከባድ ከባድ ነው፣ ታይቶ የማይታወቅ ድግስ። ምን ድግስ? አው እንዴ ቀላል ድግስ። እንጠራቸዋለን፣ ከተገኛችሁ እንጠራቸዋለን። መገኘት ምመገኘት የምችልካላችሁ ማትችሉ ከሆነ ደግሞ ችግር የለም። ፕሮግራሙ ላይ እንዳላችሁ እንዲሰማችሁ ቪዲዮን ክሽን አድርገን እናቀርብላችኋለን እንደሚለው ነገሩን እንደሚሆን እንደሚሆን እናደርገዋለን ማለት ነው። እና ይገርምሀል ዛሬ መጣ ጣራኸኝና አላ መጣሽ። ዋናው ነው መምጣትሽ ነው ዋናው ነው ነገር እና ፈታ ዘና ሸብረቅ በቅ እንላለን እንላለን። እስኪ እኔር ነኝ እኔት ምን ታስቢያለሽ አንቺ? አይ መጀመሪያ አሁን ስገባ ማለት ነው ካት ወክ ምናምን ምናምን እያለኝ ነበር። ሶ ያንተን ወክ አሳየኝ፣ የወንድ ወክ እንደሚባለው የወንድ አረማመድ ኦ የወንድ አረማመድ ኖርማል ነው። ካትወክ አይባልም። ካትወክስ ማለት እንደዚህ ነው ነው እንደዚህ እንደዚህ የወንድ መቃወቅ ነው ነው ይዘናት

ለመረጋጋት ነው ሞክርተናል። ልቤ ልቤ ተጥሎ ለወለ ወይ ምንድን ነው? አይ ምን ብለህ ነው ያመጣኸኝ ይመስለኛል። አባቴ ቤት እላይ እየሄድኩ ይመስለኛል። አሁን መቆሜን እኔ እኔ በጣም እና እኔ ማለት ነው በቃ የሆነ ሁላ በሰንሰለት ምናምን ያለው ሳይሆን አየር ላይ ያለው ነው የሚመስለኝ። የሆነ የሆነ ሰዓት ዞረብኝና፣ አዙረኝ አዙረኝ ጨረሰችና እኔ እየበረርኩ መሰለኝ። እኔ ለፊቴ ሆነ፣ ካንተ ይሰሙሻል እንደዚህ ስትደነግጭ ድምጼን አስገባሁ። ነገ እልሀለሁ ማለት ነው። ብታስገባው ገድዬህ፣ እጅን ለመንግስት ያ ምንም ነገር አንፈልግም የምር ያሁን፣ ምንድን ነው የሚሰማሽ? ደስ የሚል ስቃይ ነው። ደስ የሚል ስቃይ፣ ያስ ትክክለኛ አገላለጽ፣ ደስ ይላል ስቃይ፣ እና ደስ ይላል ግን ደግሞ ያዞራቸዋል። ከዛ የሆነ አንተ ቶሎ ባልቅ ነው ያልኩት እኔ አሬ። የሆነ ሰዓት ግን እኔ በቃኝ አልኩ። ይሄ ይሄን ልመቶ ይመስለኛል። ከዛ ደግሞ ያጣራውንም ልመቶ ይመስለኛል። ከዛ እግሬን ሰበስባለሁ። እዚህ አራት ያለው ማለት ነው ግን እንኳን መተውም አንደርስበትም እኮ ይመስለናል እኮ ነው። እነዚህ ኮሽሞቹ ምናምን ራሱ የሆነ ሰዓት በጣም ፓወር ላይ ብዙ አሉ። የባሰን ያለው የባሰ። እኔ ሰው ሲጫወት አይቼ ተራ በተራ ነው የምንገባው እና ግማሽ ግማሽ እየተደረገ እያዛል ማለት ነው። ከዛ እሺ፣ የእኔ ፓርቲ የሆነ ፓርቲ እያዛል፣ የአንቺ ፓርቲ የሆነ ፓርቲ እያዛል። አንተም ግን ስትጫው እኮ ግን ምንም የሚያስፈራኝ ነገር የለም አንቺን እኔ እኔ ተራ በተራ ይሁንና ከተቻለ እኔ አብሬሽ ሆናለሁ፣ ካልሆነ ደግሞ ካሜራማኑ ወይም በዛ በኩል አድርጌ የካሜራማኑንም ፊልም ያንቺንም እያንዳንዱን ነገር ማለት ነው። ስለምን አንቺ ብቻ እሱም አንድ አንድ ይጋበዛልና ሁለታችን ዝም በል ያወርድ ነው ምን ደና ደና ነገር አይልህም። እዚህ የመሰቃየት የመሰቃየት ሲሆን ባንተ ያሳብባል ደና ደና ነገር ሁሉ ኤኒዌይስ እንጫወት እንዴ አሁንም ገና ብዙ ትሎች አሉ። እኔ ግን ያን የሚያስጮህ ጌማ ማይቻለው ወደሱ ነው ወስደ ያንተ ካንተ ቀጣይ ሰው ወደ ቀጣይው ጌማ

እኔ እንኳን ብዙም እንትን አላለኝም፣ ግን የበላሁት ነገር ነው። እኔ እንኳን ሳይስማማኝ ነበር። ትንሽ ሲያጦለውሌ ነበረ። እኔ እያስደነግጠኝ እንጂ በጣም ያዝናናል እኮ። እንደዚያ እያለቀሽ አንቺ ብቻ አይደለሽም። ካሜራማኑ እኮ አለቀስክ አንተ እራሱ እና ቀላል አለኩ ምን? እኔ አሁን ለምሳሌ አንተ ደስ እንዲልክ ደስ እንዲለው ነው እንጂ ስንቱን የጦር ሰራዊት እንደመለስኩኝ ከምን ከምን

ትንሽ ነገር አስመጣው ነው። እሺ፣ ቀጣይ ቪዲዮ ነገር ይታየኛል። እሷን ፓርት ደሞ ዛሬ በቃ ደስ አሁን ፈታ። የዛሬው ውሎ እንዴት ያበረ ነው። ካሁን በኋላ ሁሉ ነገራችን እንደዚህ ነው። ፈታ ላይፍ፣ ቀለል አድርጎ መኖር ነው ብሏል። ማን ያለው? ፍቅር ናት ያለችው። አራ ነው ያልኩት። ከሙሉ እና ፋሚሊዎች በድጋሚ መተናል ያው ልንጫወት አሳንደግም። የመጣንበት ምክንያት ልንጫወት የነበረው ጌም በቴክኒክ ምክንያት ለዛሬ የተከለከለ ተበላሸ፣ እና ዛሬ ተከለከለ። ብቻ የአሁኑን ግን ብዙ ሰው ሲያወራለት ስለነበር ድጋሚ መተ መጫወታችን አይቀርም መቼም፣ አይቀርም መምጣታችን አይቀርም። እንደዚህ ልባችን ተንጠልጥሎ አይቀርም። አዎ በጣም የሚያስፈራ ጌም ነው ተብሎናል፣ ግን እኔ ከአሁኑ የሚበልጥ አይመስለኝም። ነገር ማታውን ቅድም አንተ እንደዛ ስፈራ ነበርከ። ልጅነት አሁን እንደዚህ ተረጋግተ እያኛ አንቺ ራሱ ድንግጠሻል ነበር። ለቅድም እንደዛ ስታደርግ ነበር። እኔ በቃ ወዲያውኑ እኮ ነው ስወርድ እረጋጋለሁ። ማለት እንዴ አስጮህ ማለት ነው። ልክ ሊያቀዘቅዘው ሲል በቃ አንተን ትቀዘቀዛለህ። ከሱ እኮ እንዲያውም ስትወርድ ኖርማል ይሆናል። ከዛ በኋላ ደሞ ልታ ልታ አቅቷል ብለሽ ታስቢ ደሞ እኔማ፣ በቃ ድጋሚ እነሳል ሲል እንዴ ትቀልዳለህ። ግን በጣም በቃ ሲጮሁ ደሞ ማለት ነው ሌላ ሰዎች ወድቀው ነው የሚመስለው። እንደዚህ አይነት ድምጽ ነው የምንዛነው እንግዲህ

ስነቱ ቤት ጎብኝት መመጣት ያለበት ቦታ ነው በእውነት እና ይሄ በጀማ ስትሆኑ ደግሞ በጣም ፒስ ይመስለኛል። አሪፍ ነው። ይሄ ለአምስት ምናምን ስትሆኑ በቃ ፈታ ነው ምትል። እግዚአብሔር አሁን ለሶስት ራስኛ በጣም ነው ፈታ ያለው። እና ብቻ በጣም ቤስት ነው እና ቴንክ እኔ እኮ ሰላም ማለት እየከበደኝ ነው። ይሄን በእውነት ሰላም ሲለኝ ጀርባዬ ሲመጣ ተውኝ፣ በቃ ጀርባዬ ሶስት ቀን ስትራቅ ነው እንጂ ውልቅ ነው የሚለው። ጠንከር፣ በርታ በይ፣ ወንድ ልጅ ቆረጠ፣ ሴት ልጅ ቆረጠች፣ ና እንደዚህ በል እሺ። እንታኛለን ታዲያ እና የእኔ ወዶች ብቻ ዛሬ በጣም ደስ የሚል ጊዜ አሳልፈናል። ሰው የምትለው ነገር አለ እምለው ነገር የለም። ያው ነገር የቀደሙን ነገር ናየት ሸንነገ እዳት አደራ ለሰኞ ነው ለሰኞ። ማለት ዛሬ ሀሙስ ነው፣ ኦልሬዲ አርብ ነው ቅዳሜ እሁድ ከዛ ምናምን አልፎ ቀጣይ ሳምንት ሰኞ ነው አንድ ሰባ ቀን ሳምንት ንጹህ ሳምንት አልፎ መረኩልክ። እስቲ አንተ ይቅናም መንገዱ ጨርቅ ያለ እንዳካበርኩት ምናምን አይደለም፣ ከዛ በላይ ነው። እንደው እኔ ምንም አልተናገርኩም፣ ብቻ እንደነገርኳችሁ አይን ያላየው ጆሮ አልሰማም።

እሺ ይሁንልኝ። ብቻ ስላዝናና አሁን እኔ ውድ በጣም ነው የማመሰግነው። እኔም እንደዚህ የምታመሰግነኝ ቀን ቅርብ ነው። ገብቶ የሚገርምህ ጊዜ ስትሰጥቼ ተመሰገኝ ቅርብ ነው። እንገባለን፣ ስጦታችንን እንከበላለን። እስኪ የመጀመሪያ እንደዛ ነው። እንወዳቸዋለን፣ እናከብራችኋለን። ቴንኪው። ሁሌም ድጋፋቸው ለሌላ ሌላፓሪ ቪዲዮ እስክንገናኝ ድረስ እንወዳችኋለን። ባይ ባይ።